ኤው እግዚአብሔር ምስክሬ ነው። የት እሱ በድንጋይ መታኝ ነው የሚላሉ በፍጹም እኔ በድንጋይ ሰው መትቻለሁ በዚህ ነው፣ በዚህ ጠንከር አርጌ ጣ ሳረገው ተሽከርክሮ ሲል አንገቱን በጫማ ረገጥኩና ናታ ፈርት ብለ ይወስጅ እዚያ ኬር መንገድ እዚያ ጌ ቆሻሻው ልነግራቸው አልችልም። እዚያው እስከተትኩት ጠቅልዬ እዚያ ያ ያ ያ ያ ያ ያ ቢጫ ጃኬት ነበረ፣ በጣም የብር ጃኬት ያ ሰው ያ ሰው ልጋለው በቃ መሞት አለበት፣ ይሄ መሞት አለበት። ያዘው ያዘው ያዘው ያዘው! ምን በቃ ሰፈሩ ተቀወጠ። በቃ እሱን ማን ይነካል? ማን ይነካል? ያንን መንካት ማለት እንዴት አድርገህ ትነካዋለህ? ይህን እኮ ነው የሚያክነው። እንዲህ ተከፍሎ ነው የሚሄርን። አት ምናምን አንድ ከሰጥህ የለህም አንተ ራስ ነፍስን አመቻችተህ የሚሄርን አንድ በእሱ እጅ ከተገኘ የለም

እንደ ኤፍሬም አመልጣለሁ ብለህ እንዳትጠራጠር፣ እንዳትሞክር፣ ጥይት ነው የሚከተል ምንም ነገር፣ ግንባር ላይ ብቻ ጥይት የሚሰካል ሌላ ነገር የለም። ለምን እንዲያረክራን ጥያቄም የለም። ዝም ብሎ እንደመጣው ድርግም ነው ማድረግ። አስረግጬ ነው ነገር። እና በኋላ አንድ ቤት አማራ ሰው ነበረ እንድሪስ የሚባል በጣም ደስ የሚል ሰው ነው። መላጣውን ካወቃችሁ፣ እዚያ አካባቢ በጣም እንትን ነው። ብሮከር ነው፣ ደላላ ነው ምናምን። ገንዘብ አለው፣ በጣም ጎበዝ ነው፣ ያራዳ ልጅ ነው፣ መላጣ ነው ምናምን፣ ደስ የሚል ሰው ነው፣ ያጎቴ ጓደኛ ነው። ከዚያ ታረቁ ተብሎ አንድ ቀን ለካ ጩቤ ይዟል። አየህ፣ ታረቁ ታረቁ ምናምን ምናምን ተብሎ ይቅር በለው ምናምን ተባለ። ይቅር በለው ብሎ ዝቅ ብሎ ይቅር በለው ብሎ በሱኪ በጩቤ አልሰከልኝም። አየኸው፣ ጩቤው ረጅም አለመሆኑ አጭር ነው፣ አየህ ጠንካራ ጃኬት ስላረኩ ጨርዳዳዳደ ብሎ የሆነ የተወሰነ ገላይ ነው ነካው። ከዚያ በኋላ ቱ እያሯሯት ሰፈሩ ሰፊ ነው ከያዝኩት ነፍሱን እንደማጠፋው ስላወቀ ሩጫው ልነግር አልችልም። ተሯሯቷ ሶስት ጊዜ አዞርኩት፣ በአራተኛው ያዙኝ ማለት ነው። አሸናፊ የሚባል ሌላ አንዴ ጉራጌ ልጅ በጣም ደስ የሚል እሱ ደግሞ ይሄን ነው የሚያክለው። እሱ ብረት ቤት አለው። ከዚያ እኔን ለካሷ ምትንሽ አለ አይደለም፣ ከዚያኛው እኔ ሻላሉ አይነት ያዘኝ። በቃ አቁም ተብላል ምናምን ሲል እሱን አንስቼ፣ የጎጃም ሰው ታውቃለህ፣ ትግል ታሪክ ለአንዳንድ ልንገራችሁ ብዬ ነው። ዝም ብለ መሳፈት ስለሌለብን ሰው ማወቅ አለብን። እኔ እና እሱ ይሄው እየሰማ ነው አሹ በጣም ነው የሚያምሩ የአሹ ቤተሰቦች ደስ ይላሉ። ጋሽ ጋሽ ባዩ ልጆች በጣም በጣም ጉራጌዎች ናቸው እንዴት እንደሚያምሩ ሁለቱ ደግሞ የሱ ታላቆች ጓደኞች ናቸው እና ያኛው ትንሹ በጣም ትቢተኛ ነው። ያዘኝ ያዘዋችሁ ምናምን ሲባል ንቆ ነው ለካ ጨምደድ አደረገ። አምስት ሰው ነው የሚያክል እንዲህ ነው የሚያይ ምናምን ብሎ ያዘኝ ነው ያዘ እሱን በአናቱ ሰጣ። ለሱ ሆዱ ላይ ቆንኩበት ለካ ከውስጥ ልጋ የእናት ይህን ነው የምገድለው። እንደገና አስለቅኩኛል። ከዚያ በኋላ ጠፋ ልጁ። በቃ እዚህ ሰፈር መቀመጥ የለበትም ተብሎ ኤፍሬም ጠፋ፣ ለቆ ሄደ። የሚገርማቸው በ24 ሰዓት ውስጥ ዊዝን ቶኒ ፎር አወር ተባለ። እዚህ ካለ ይገደላል። በቃ ጠፋ፣ ጠፋ። ራሱ አጎቶቹ ማለት ነው እነዚህ፣ ጀግና ናቸው፣ በጣም ይወዱኛል። በቃ ታረቅ ብለን ደግሞ ስንል በጩፌ ልትወጋው ሂድ አሉት። በቃ እዚህ ካደርክ ኃላፊነቱን አንወስድ፣ ይገላል ተባለ። እገለዋል። ጠፋ፣ ጠፋ። አብነት አካባቢ ስፖርት ቤት ከፈተ። ምናምን በኋላ ስድስት ነው ሰባቱ ነው እንደገና ሌላ ቀን ነንበርቱ የምትባላለች ስራ ምናምን ለማፈላለግ ሌላ ስራ ምናምን ብዬ ቆይቼ ላጥዬ ስመጣ ነንበርቱ ያወቃቻ በሷ እሷ ጋ አብነት ሆቴል የሚባል አለ። እዚያ ጋ ፊት ለፊት ለካ ግንብ የሚያክሉ መጡ አብረው ይህንን በቃ ሆኖ እንደዚህ በስማም የዚህ አለት አታሷሺ ይፈርቻል። ሰባት ግንብ የሚያክል ስፖርተኛ ነው የመጣ። እኔ ደግሞ ይችን ማክል ነኝ። አይ በቃ እንግዲህ መቼም አማራ ነኝ። ሮጬ ሮጬ ወይ በቪዲዮ ይቀርጹኛል ፣ ተዋርጄ ዓለም ሊስቅብኝ ነው። እዚያ ቄራ አካባቢ በጣም ንጉሱ ናላ ምን ላርግ ምናም እየሳስብ፣ ይሄው ይሄው ተባባሉ። እሱ ስለሚያቀኝ ተረጋጉ፣ አይነት ነገር ነው። አይፈራም፣ ይገጥመናል ምናምን የሚል ነገር ነው። በኋላ ጓደኞቹ ታውቃለህ፣ ያብነት ልጆች፣ የእነ ዮኒ ማኛ ሰፈር ናቸው እንዲህ ነው የሚሰቅሉ፣ የመርካቶ ምናምን ናቸው። ተሰባሰቡ ሲቅሙ ቆይ ተመሰ በቃ እንግዲህ እንቅጠ መሆን እንቀጥቅጣት ተብሎ እንደ ባብ ሊቀጠቅጡኝ ነው። አየህ፣ ምንድ ነው የምታደረገው እናንተ? ሰባት ብረት የሚያነሳ መጥቶብሃል። ምንድ ነው ምታደረ አንተ? ደግሞ የምታይነኝ ነ ስሊም ነኝ ምናምን፣ ድሮም እንደዚህ ነህ። ምንድ ነው የምታደረጉ? ትሮጣለህ ትሸሻለህ፣ ወይ ታክሲ ውስጥ ፈጥነህ ትገባለህ? ምንድ ነው የምታደረገው? እስኪ ተከባ ፊት ለፊት እየታየ ወደ ኋላ ብትሄድ ፈርቷል ብሎ ሊያጠጡ ነው ያባረሩጧል። ወደ ፊት ትመጣ ሰባት ናቸው። እስኪ ወደት ነው ምንድን ነው የሚያዋጣ? መሮጥ ነው ብትሮጥ፣ ክብርህ ይወድቃል። ከዚያ በኋላ አይ ፈሪ ነው ተብለህ በዚያ ደግሞ በሰፈር ውስጥ ደግሞ ትቀተ። በፍልጥ ነው የሚቀጠቅጡ። የቄራ ልጆች ነው ጣጣ ያላቸው። ያጠፈዋል፣ ይደዋወላሉ እኮ በቃ እዚህ አግኝቶ ነው፣ ምናምን ምናምን በቃ በለው ምናምን ይባላል። አይ እንግዲህ በቃ ዛሬ እንግዲህ ነጭ ፈስ ነው የሚያስፈሱ ብዬ በቃ ፈሴን ሊያዳምጡት ነው ነው ያልኩ። በቃ ፋክቱን ልንገራችሁ። ሰባት ሰዓት እንዴ ሰባት እንዴ ትችላለህ። መለስ መለስ ያለቁ አትገጥመዋለህ። ግን ሰባት ሰው እንዴት አድርገ ብረት የገፋ እኮ ነው ያ ሁሉ ደግሞ ይሄን ይሄን የሚያክል ማጡ ጀለሶቹ ምናምን

አላመንኩም ተራራቱ እንደ ባሎ ባሎ። አይ አሁን እኮ አብሬ መከተል የለብኝ ማልኩና ልቤ ፈርቷል። ያ ሁሉ ቢይዘኝ እኮ ያደቃኛል። አንዱን ስገለብጠው የሉ በዳር ማርጫ እና ቤት ውስጥ ለውስጥ አድርጌ በልደታ ከፍተኛው ፍርድ ቤት ቀጥ ብዬ ወጣው። እንግዲህ እኮ በታክሲ እና በባስ ትሄዱ ነው ሲበታተሉልኝ። አይ ከዚህ በኋላ ምንም ነገር የለም። ፈጠን ፈጠን ፈጠን ፈጠን እያረኩ አላደል እንዳይሳቅብን እነሱ እኮ ተበታትነዋል። ለምን አንደኛው ልብ ገዝቶ ምን አባት ሮጣ አለ ብሎ ቢመጣስ እግርን ነው የሚሰብሩል። እንደዚህ እጅን ይሰብረዋል፣ ዓይንን ይወጣዋል። ምናምን ገላው ነው የሚሄዱ ከተበተኑም አልኩና ትንሽ ከርቀት ሲያየኝ አንዱ አልፈጠንኩም ጀነን እያልካለ አይደለ ትንሽ አየት እያረክ ምናም። ከዚያ ትንሽ ከአምስት መቶ ሜትር በኋላ ግን የለው ጣል ጣል ጣል። የጎጃም ሰው ደሞ አደገኛል። በዚህ ቀነሰል ታክሲ ከዚያ ተግባር